ሪዝቅ እንዲሰፋ ትፈልጋለህ? የሁሉም መልስ አዎ ነው። ነገር ግን ምን ይጠብቅብናል? ሪዝቅ እንዲሰፋ ሰው ዛሬ ከየትም ፍጩው ዱቄትን አምጩ አይነት አባባል ኪሱን ይሞላል፣ ያግበሰብሳል፣ ነገ ግን ውርደት ነው። እኔ አንድ ሐዲስ ወላሂ ባሰብኩት ቁጥር ሁሌ ያሳስበኛል ነቢዩ ስ ሰለም ኸይሩ ናስ ከሰው ሁሉ በላጭ ጥሩ ማለት አሉ ፈጣን ቀልጣፋ መሆን ብቻ ነው ላ። አብዛኞቻችን ያላወቅናቸው የሪዝቅ ምስጢሮች አሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ቤተሰቦችዬ፣ እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልልኝ። በዛሬው ፕሮግራሚ ይዤላችሁ የቀረብኩት መግቢያ ላይ እንደሰማችሁት እጅግ በጣም ወሳኝና አስፈላጊ የሆነ ፕሮግራም ነው። ፕሮግራሙን ላይክና ሼር እያደረጋችሁ ተከታተሉት። ቤታችን በጣም ቀዝቅዟል፣ እየታቸውን ወርዷል። ምንም እናንተን የሚያለፋ የሚያደክም ነገር አይደለም። ላይክና ሼር እያደረጋችሁ ተከታተሉት። ፕሮግራሙ እርዚቅን እንዴት እንደምናገኝ፣ እርዚቃችን እንደት እንደሚሰፋ ነው። በደንብ አጠርና መጠን ባለመልኩ ተብራርቷል። ላይክና ሼር እያደረጋችሁ ተከታተሉት።

ርዝቅን በመፈለግ ላይ አሳምሩ፣ በጥሩ ሁኔታ ፈልጉ። ሁዙ ማሐለ አላህ ለናንተ ሓላል ያደረገላችሁን ያዙ። ወደኡ ማሐሩመ ለናንተ ሓራም የተደረገውን ደግሞ ተዉት። ሰው ዛሬ ኬትን ፍጪው ዱቄትን አምጭ አይነት አባባል ኪሱን ይሞላል፣ ያግበሰብሳል። ነገ ግን ውርደት ነው። እኔ አንድ ሓዲስ ወላሂ ባሰብኩት ቁጥር ሁሌ ያሳስበኛል። ነገ የው መልቀያማ የሰው ልጅ ከቆመበት ቦታ ንቅንቅ አይልም አራት ጥያቄዎችን እስኪጠየቅ ይላል። የመጀመሪያው ጥያቄ ስለ እድሜው አላህ ይጠይቀዋል። መቶም፣ ዘጠናም፣ ሰማኒያም፣ ሰባም፣ አርባም፣ ሀምሳም ሰጥቼህ ነበር በምን አሳለፍኮ ብሎ አላህ ይጠይቃል። ለዚህ ነው ነቢዩ ስ ላ ሰለም ኸይሩ ናስ ከሰው ሁሉ በላጭ ጥሩ ማለት አሉ መን ጣለ ዑምሩሁ እድሜው ረዝሞለት ወሐሱነ አመሉሁ ስራው ያማረለት ነው። ከሰው ሁሉ በላጭ ማለት እድሜው ረዝሞ ምን ያማረ ስራው ያማረለት ከሰው ሁሉ መጥፎ ሸረኛ ማለት ደግሞ እድሜው ረዝሞ ስራው የተበላሸበት ነው። ስለ እድሜ ይጠየቃል አሉ። ከእድሜው ደግሞ ሁለተኛ ተነጥሎ ወአን ሸባቢህ ፊማ አብላ ስለ ወጣትነት እድሜ ይጠየቃል።

ወደ የተወሰድከው ሌላ ጥያቄ ያለው ገንዘብ ላይ አ ምን ሰራህበት? መድረሳ፣ መስጂድ፣ ዑለማዎችን ረዳ፣ ደካማ ረዳ፣ ሰደቃ አናውጣ ወይስ ዳንኪራ ቤት ከፈትክበት፣ ሐራም የበዛ ቦታ። ዛሬ በገንዘቡ አለኝ እንደፈለግኩ ይላል። ቤቲንግ እያለ ቁማር ይከፍታል። ምን ይላል? ሱቁን ለዛ ያከራያል። ምን ይላል? ይጠየቃል፣ ከየት ሰበሰብከው፣ ወደ የተወሰድከው ሪዝቅ። በሀራም ለመፈለግ አትፈልጉ? ሶስት ነገሮች መምጫቸው ቀን አይታወቅም፣ እንግዶች ናቸው። ቀደር መቼም አይታወቅም፣ ሞት መቼም አይታወቅም፣ ሪዝቅ መቼም አይታወቅም። መቼ እንደሚመጡ አይታወቁም። ሞትም በድንገት ይመጣል፣ ሪዝቅም በድንገት ይመጣል፣ ቀደርም በድንገት ይመጣብሃል። መምጫቸው አይታወቁም። ስለዚህ ርዝቃችንን አላህ እንዲያሰፋልን ከአላህ ጋር ያለን ግንኙነት እናሳምር። ወላሂ እጅግ በጣም አስገራሚ ነገር ነው። ሁላችንም እነዚህ ነገሮች ያዘናጉናል፣ እነዚህን ነገሮች እንረሳለን። እነሱ ሲመጡ ግን በድንገት ሳናስበው ይመጣሉ። መምጣታቸው ደግሞ የማይቀር ነገር ነው ሞትም ቢሆን ርዚቅም ቢሆን ለሚፈልገውን ለማይፈልገውም አላህ Subhanahu Wa ተዓላ ሲሳይን ይሰጣል፣ ርዚቅን ይሰጣልና፣ እኛ ግን በራሳችን መንገድ እናገኝ ይመስል ርዚቃችን በራሳችን መንገድ ይመጣ ይመስል እንለፋለን፣ እንደክማለን፣ በሀሳብ እናውዛለን። በተመሳሳይ ሞትንም ደግሞ ረስተነዋል፣ የሚመጣ አይመስልንም። ነገር ግን ሁሉም ነገሮች ባንዴ ሊመጡ ይችላሉ እና ያላህ ቀደርም ቢሆን የሚመጣበት ጊዜ አይታወቅምና ልንነቃ ይገባል። ይቀጥላል፣ እንከታተል። ዛሬ ትኩረት ማደርግበት ሚን አስባቢ ርዝቅ ከርዝቅ ሰበቦች ብዬ ከናንተ ጋር በጣም ቆይታ የማደርግበት መንፈሳዊ የሆኑ ነገሮች ግን ርዝቅን የሚያመጡ ነው። በርግጥ ስራ ስራ አይደለም፣ እስልምና ስራን ያበረታታ የስራ ዲን ነው እስልምና። እስልምና የስንፍና ዲን አይደለም፣ ቁጭ በል ሚል ድን አይደለም። ልፋ፣ ድከም፣ ቅያማ ሊቆም ነው ከተባለ የሚተከል ተክል ካለ ትከለው ያለ ነው፣ የልማት ዲን ነው። ግሪን ኤሪያ አረንጓዴ ልማትን

ከሰማይም ከምድርም በረከቶችን በከፈትንላቸው ነበራል። ወላኪን ከዘቡ ነገር ግን አስተባበሉ። ፈአኸዝናሁም ቢማ ካኑ የክሲቡን አለ ይሰሩት በነበረውም ኃጢአት ያዝናቸዋል። አላ ስብሓነ ወተዓላ በአላህ ስታምን በረካው ይከፈታል። ይሄ ነው ትልቁና ወሳኝ ነጥብ እዚህ ጋ ማለት ነው። በአላህ ስብሓነ ወተዓላ ስናምን አላህ መኑ ባለን ነገሮች ስናምን እርዚቃችን እንስሳያችን ይከፈታል። እምነት ማለት የውስጥ ውስጥ እምነት ከልባችን ቁርጥ አድርገን ማመን መቻላችን ነው። አላህ ስብሃነ ወተዓላ እርዚቅ ሲሰጠን፣ ነገር ግን እኛ የሰው ልጅ በራሳችን ልፋትና ድካም በራሳችን ጥረት ያመጣ ነው ይመስለናል። ሁል ጊዜ እንዘናጋለን። ግን አላህ ስብሃነ ወተዓላ አምነን እውነተኛ እምነት ኑሮን ከውስጣችን አምነንበት ይህንን እርዚቅ መፈለግ ብንችል ርዚቃችን የበለጠ ይሰፋልና ሁሉንም ነገር አላህ በረካ ያደርግልናል። ለማለት ያክል ነው የተፈለገው። ይህንም ሁላችንም ራሳችን ላይ ተግባራዊ ማድረግ ይጠበቃል። ይቀጥላል። ኡስታዙና እንከታተል። አራተኛው የሪዝቅ መክፈቻ አብዛኞቻችን የዘጋ ነው የዘነጋ ነው በዚያውን አራተኛው ክፍል ላይ የምነግራችሁ ከዚህ ከምነግራችሁ ርዕስ ወይም የሪዝቅ መክፈቻ በር ይልቅ

አላህ ይለግስሀል። ጭንቀለ ያ ረብበን ሀብታም ጌታ እኮ ነው የምትጠይቀው። ዛሬ ሰጠው ነገ ይቅርብ የሚልብህ አደለም። በየትኛውም ጉዳይ አላህ ካልኩሌት አድርጎ አደለም የሚሰጥ። የሰው ልጅ ካልኩሌት በሂሳብ በምን፣ አላህ ሲረዝቅ ያለ ገደብ ነው። አምስተኛው ከርዝቅ ሰበቦች መካከል ዛሬ የምናየው አትተወኩል፣ በአላህ መመካት

አሳፍሯል በጭራሽ በል ሙሳው እንግዲህ ያቺን ያስካዘንጋለች ዱላ አለቻቸው። ባህሯን ቸብ አርጋላቸው። ባህሩን ሲመቱት ድልድይ ሆነ። አስራ ሁለት ቦታ ተሰነጣጠቀ። አስራ ሁለት ጎሳዎች ነገዶች ነበሩ ይባላል። በዛው አለፉ። አላህ ቀላል ነው። ኢብራሂም አለይሂ ሰላም ለውራት የተቀጣጠለ እሳት ላይ አስፈንጥረው ወረወሯቸው። ጌታዬ ወይ